ስልክ አተሽ ወደ ሶሻል ሚዲያ እዚህ ጋር አመዳመኝ ቤት ማለት ነው። ሶሻል ሚዲያ ታስታ ብጭ ያለሽ ትዕግስት ላይ አንቺ ኢትዮጵያ ምን አደረገ? ኢትዮጵያ ምን አደረገ? እነሱ ናቸው አደለም? ኢትዮጵያ እስኪ መርካቶ እውነቱን ተናገር። እኔ ስልክ አጥቼ እኮ ስልክ እኮ ትንጥዬ ስልክ ራሱ ለመያዝ ብር አጥቼ እኮ ነው። እዚህም አጥቼ ግን፣ ትልቅ ስልክ ቅያሬ ቅያሬ የያዝኩት እናቴ ትሙት፣ እነዚህ ኢትዮጵያ አይወክላቸውም። እውነቴን ነው የምልሽ፣ እነዚህ ከየት እንኳን እንደመጡ የማይታወቁ ናቸው እንደ

ሌላ ስማ፣ ምን ብላ ነው የሰየመችው ትንሽቱ? ደረቅ የምርም ደረቆ ላይ አውቀሽ ስሟንም አውጥተዋለች። አራ እሷ ብቻ አደለችን። የሆነ ቡቡ ልንገራችሁ። ሶሻል ሚዲያ ይሄ ያክል ስረገድ ፀጥ ብለሽ ታያለች። ቡቡ ምንድነው? ሀይሚ ማን ናት? አቤት ማ ባህልና ምስት ናቸው አንቺ ምርት ቤት ሀማም ውስጥ ውሽቅ በል። ምን አገባሽ? ገደል ግቢ። የመጣሹ ሰርተሽ ትለወጪ ነው። ሰርተሽ ተለወጭ። ላይላ ላይላ ላይላ የኔ ውድ ማለት ነው። ውሽቅ ብልም የኢትዮጵያ ችግሯ ራሱ አያስተኛም፣ አያስቀምጥም። ሆዶ ይቆርጣታል። አሁን አንድ ሳሙና መቶ ሀምሳ ብር ገብቷል። ለዛ ነው የምታብደው።

በውስጥ ፈተው ይመጣሉ። ነገር በሚዲያ ያመጡ ስለማያመጡ ማለት ነው። የማን ቤት ነው? የማን ቤት ነው ትላት። የሆነ ጽሑፍ የሆነ ጽሑፍ ስልክ እኔ ታዲያ ምን ን ማአ ፋንቱ ካላይ እናንተ ፕራይቬት ናችሁ፣ መላክ አልችልም። ፎቶው እንዳማረ ይድቀር ነው እና ምን

አይ፣ በሰማይማ እሳት ይጠብቃችኋል፣ እያንዳንድሽ እሳት አግባባ እሳት ይጠብቃችኋል። ላማለኝ በሰማይ ወተቷን የማላይ በሰማይ መንገድ ያለ ነው። በሰማይ ወተቷን የማላይ